ቲና ያልጠበቀችው ውርደትና ኪሳራ ውስጥ ገባች። አባባን አግታ እያሰቃየችና አፈር ደም እያስበላች ሀብትና ንብረቱን ልትዘርፍና ልትቀማ የተነሳች ጉደኛ። ዳኒ ደግሞ በስተ መጨረሻ እቅዷን አበላሸባት። አባባን ያገተችበት ቦታ ላይ ሂዳ ልታስፈራራና የምትፈልገውን ነገር ልታደርግ ስትል እሱ ደግሞ በታክሲ ተከታትሎ አለችበት ቦታና ባባ የታገተበት ቦታ ላይ ተገናኙ። ካሌብ እጅጉን ራሱን መቆጣጠር አቅቶት ቲናን ግንባሯን በሽጉጥ ብሎ ደፍቷታል። ትሁቴ ደግሞ ለተፈጠረው ነገር እጅጉን በጣም እያዘነች፣ ካሌብ አንተ ቆይ ምን ነህ ነው ሁሌ ስህተት የምትሰራው? አባዬ ኮ ቲናን እጅ ውስጥ ከገባች የምታደርገውን አስበዋል። አባዬ ደግሞ ቲናን ከያዛት አፈር ደም ነው የሚያስገባት፣ ምክንያቱም ብዙ ነገር ተጫውታበታለች። አንተ ግን መታገስ የሚባል ነገር አልፈጠረብህም እንዴ? እንዴት ከዳኒ ጋር ፊት ለፊት ትገጥማለህ? ዳኒ ኮ አባትህን የምታገኝበት ትልቁ መንገድህ ነው። እሱ ደግሞ ምንም ቢያጠፋ ምንም ቢልህ መቻል አለብህ ብላለችው። ከዛ እንዴት ውት ምን ሆነሻል? እኔም እኮ ሰው ነኝ፣ በገዛ ቤቴና በገዛ ሕይወቴ ገብቶ ምስቅልቅሌን ካወጣው በኋላ እየተማታ እየተሳደበ ጭራሽ ቅንጣት ታክል ለሰው ልጅ ክብር አለው እንዴ ብሎ ሲላት፣ ቢሆንም ካሌብ እኔ ባንተ ቦታ ብሆን ሁሉም እየቀጠቀጠኝ አባቴን ማትረፍ አለብኝ። አንተ ግን እሳት ላይ ጭር ትለኩሳለህ አይደለም። ይህ እኮ ትክክል አይደለም። እባክህ እባክህ መረጋጋት አለብህ። ቲና ማለት ቀላል ሰው እንዳልሆነች እወቅ። አሁን እንኳን የምታደርገውን ነገር በፍጹም ለዳኒ አልነገረችውም። ዳኒ ደግሞ እሷን ተከታትሎ አባይ ያለበት ቦታ ማወቅ ይፈልጋል። ይህንኑም እኔም ለምኘው ነው። እንዴት እሻለሽ ትሁት? አሁን አንቺ ዳኒ እጆ የለበትም ብለሽ አምነሽ ነው እንዴ አላት። አዎ እሱ የሚፈልገው ገንዘብ እንጂ ሰውን እንደዚህ አደጋ ላይ መጣል አይፈልግም። አንተ ግን ሁልጊዜ የምታደርጋቸው ነገር ልብ ያማል ብላለች። ሰላም ሰላም! ውድ የተከበራችሁ የትርሲት ቤተሰቦች እጅግ በጣም ተወዳጅና በጉጉት የምንጠብቀው እንዲሁም ልቧን ጠልጣየው ድራማ የትሁት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋቸው አበረታቱን። አባባ በገዛ ሀብቱና በገዛ ንብረቱ በልጁ ሚስት ቲና እየተሰቃየ ይገኛል። መጨረሻ ላይ ፍርጥና ድብን ታያታለሽ እንጂ የኔን ገንዘብ ላንቺ ፈርሜ ከምሰጥሽ ይልቅ ሞቴን እመርጣለሁ ብሎ ተናገረ። ቲና እልክ ውስጥ ገባችና አራት መቶ ሺህ ብር ከፍላ ለምታስቀጠቅጠውና ለምታስደበድበው ሰውዬ፣ ለዚህ ለሰውዬ በፍጹም ውሃ እንዳትሰጥ እዚሁ ፍግም ይበል። እንዴ ፍግም ታለ፣ ገንዘብ እንዴት ታገኛለሽ? ሴትዮ እኛ በስራችን ጣልቃ ትግቢ። እዚህ ላይ የምትፈልጊው የሰውን ህይወት ለማጥፋት ሳይሆን እየበላ እየጠጣ ራሱን ጠብቆ የምትፈልጊውን ነገር ማገኘት ትቻላለሽ። ደግሞ በስራችን ጣልቃ ትግቢ ብሎ ተቆጣ። የሆነ በቃ ነገር አሰከራትና፣ አስር አስር ገንዘብ አጠይቀኝ። የሚገዛልህ ምግብ እኮ በገንዘብ ነው አለችው። ወደሽ ነው እኔ አይደለሁም። ስለዚህ ሽማግሌውን እንደታሰረ መፍታት እችላለሁ ብሎ ሲላት በፍጹም እንዳታደርገው፣ በቃ እንዳይፈታ ብላ እየተመናቀረች ምግቡን ልገዛ ስትሄድ ዳኒ ከኋላ ስለተከተላት ሰውየውን እየተከተለ አባባ ወደ ታሰረበት ቦታ ደረሰ ማለት ነው። ትሁቴ እንግዲህ ከኤዱ ጋር እያወራች ኤዲ ኤድዬ፣ አንዴና መጨረሻ ጊዜ የምትተባበርኝ ለአባዬ መትረፍና አባዬ ምንም ይሁን ምንም እንዲሆን አልፈልግም። አንችም ከዳኒ ጋር ታረቂ ነግሬሻለሁ። ኤዱዬ ባለፈውም ቢሆን አባዬ ይህን ኩላ ያደረገው ለካሌብ ብሎ ነው። ዳኒም ደግሞ እንደዚህ ከቲናና ከአባዬ ጋር ከባድ ጦርነት የገጠመው ለአንቺ ደስተኛ ሕይወትን ለማኖር ስለፈለገ ነው። ገብቶሻል አይደል? ኤዱ አሁን ለአባዬ የምታስፈልግኝ አንቺ ብቻ ነሽ ብላ አታስቤት ውቴ አባዬ ለኔም በጣም መልካም ሰውና ጥሩ ሰው ነው። የቻልኩትን አረጋለሁ። ዳኒን እኮ በፍጹም አይኑን ማየት አልፈልግም። ታቂያለሽ፣ ህይወቴን፣ እድሜን፣ ጊዜን ሁሉ በልቶታል። እሱ የማንንም ህይወት አበላሽቶ ለእኔ ግን ዝብ ቢያመጣ የሚያስደስተኝ ይመስልሻል እንዴ? አለቻት። ይቅርታ ኤዱዬ፣ አሁን ላይ ይሄን ማስብበት ጊዜ አይደለም። አባዬ እስኪው ከቤት ከወጣ ስንት ጊዜው ግን የቴና ጉዳይ እንደምታዩ ነው። እኔ ምልሽ ትሁቴ፣ እሺ ኤዱ፣ ለምን ይችን ቲናን በፖሊስ አስይዛችሁ እንድትታሰር አታደርጉም? አባዬ ከተፈታ የራሱ ምርጫ ነው። አሁን ላይ ግን ቲና በፖሊስ ብትያዝ አባዬን ያገቱት ሰዎች ይገሉታል እኮ አየሽ። ስለዚህ እሷ ደግሞ በጣም ከባድና አስመሳይ ሰው ናት። እዚህ ለራሱ ምንም እኮ ያደረገች አትመስልም ኤዱ አለለች። ምንም የተፈጠረና ምንም የተደረገ ነገር አይመስላትም አለች። እኛም አላወቅንም፣ አልጠረጠርንም። ዳኒን ነው በሆነ ነገር እያውጣጣሁ ስላባ የመጨነቄንና ማሰቤን ሲያይ እውነቱን የነገረኝ ብላ ለኤደን ነገረቻት። ኤደን እንግዲህ ከካሌብ ጎን ቁጭ ብላ እያጽናናችው ሳለ ካሌብ ተረጋጋ፣ የተፈጠረው ነገር በጣም ያሳዝናል። ይህን ሁሉ እያየህ እንዴት አስቻለህ አባዬስ በገዛ ቤቱና በገዛ ንብረቱ እንደዚህ መሰቃየት አለበት እንዴ? ብላ ስትለው ኤዱዬ፣ እኔ ምን ላደርግ አየሽ? እኛ ቤት ያለ ሰው በገዛ እጁ ባበላው፣ በገዛ እጁ ባጠጣው ዙረው ነከሱት። እኔ ሁለታቸውንም አላምናቸውም ብሎ እየነገራት ሳለ እሷም እጁን ጭብጥ አደረገች እና ማጽናናት ጀመረች። ተረጋጋ ካሌብ፣ የተፈጠረው ነገር ተፈጥሯል። አባዬ የሚገኝበትን ሁኔታ እንፈልጋለን እያለች አለች። ከዛ ዳኒ ሲመጣ ኤዱና ካሌብ እጃቸውን ተይዘው ነበር። ፍጥጥ አለና ሄዶ አንገቱ ላይ ጥምጥም አለ። ስማ ካሌብ፣ እኔ ኤደን አንዷና ብቸኛዋ ሚስቴ ናት። በሚስቴ ላይ ደግሞ እንደዚህ እንድትጨማለቅና ከእኔ ቀምተ ለራስ እንድታደርግ በፍጹም አልፈልግም አለው። እንዴ ማን ማን ሚስቱን የሚጠላለ ብለህ ነው ዳኒ? አንተ ኮ ነው ይሄን ሁሉ እንዳደርግ ያደረግከኝ። እኔ ደግሞ ምን አድርጌ ነው እንደዛ ያደረግኩ? አየህ ካሌብ በጣም ተሳስተሃል። የኔን ሚስት አልጋ ላይ ይዘህ ማማገጥህን ረስተኸው ነው እንዴ? በአይኔ በብረቱ እኳ አይቼ ነገሮችን እንት ላለ ማለት ጸጥ ነበር ያልኩት አየህ የራስን ነገር ሲነኩት እንዴት እንደሚያም ብሎ ሲል ትሁቴ መጣች እና ቆይ አንተ ጤነኛ ነህ ወይስ በሽተኛ ኤዱዬም ዳኒን ይዛ ወጣች ትሁትም ካሌብን ማረጋጋት ጀመረች የካሌብ ችኩልነትና ፈጣንነት ትሁቴን በጣም ነው ያበሳጫት እኔ ስንት ሀሳብ አለብኝ እዚህ ቤት ድሮም የተቀመጥኩት አባዬን ብዬ ነው። አሁንም ቢሆን እባክህ ካሌብ ልለምንህ፣ አባዬ እንኳ በሰላም ምት ወደ ቤቱ እስከሚመለስ ምናለ አንተ እንደ ሕፃን ልጅ ባትሆን። ትልቅ ሰው እኮነ እንዴ! በዚህ ሰዓት ከሰው ጋር የምትጣላበት ነው ወይስ አባዬን ፈልገህ የምታገኝበት? ብላ ተቆጣችና ወደ ክችን ገባች። ዳኒም ቲናን ተከታትሎ ተከታትሎ እየደረሰበትን መረጃ ነገራት። ቲና እንግዲህ ከዳኒ ደብቃ መጠጧን እየጠጣች ከሌላ ሰዎች ጋር ተደራጅታ የአባባን ንብረትና ሀብት ለመዝረፍ ሆን ብላ የተነሳች ሰው ናት። የቀጣው እቅዳችን ምንድን ነው? ፍቅር ሰሞኑን እኮ በጣም ተቀይረሻል። በተለይ የዛኔ አባዬ ቤቱን ሰጠሽ ካለ ወደዚህ ለብቻሽ ተዝናንተሽ ከመጣሽ ወዲህ እያነገርሽኝ አይደለም። እቅዶችን አላቅም። ምን ማድረግ እንደምትፈልጊም አላቅም ስለዚህ አባዬን ያገትሽበት ምክንያት ምንድን ነው? በስተ መጨረሻ ምን አሰብሽ ብሎ ሲላት፣ በመጨረሻ ያሰብኩት ነገር ያንን ሽማግሌ እዛው አግቼ እያሰቃየሁኝ፣ ካሌብ በፍጹም እንዲፈታኝ አልፈልግም። ሀብትና ንብረቱን ፈርሞ ለካሌብ እንዲሰጥ አደርጋለሁ። ከዛ ፍታይ ብዬ ሙሉ ሀብት ለሁለት ስንካፍል አስብኸዋል አለችው። በጣም ደስ አለውና፣ እቅድና ስኬት መሳካት ይሏችኋል እንዲህ ነው ብሎ በጣም በፊቱ ላይ ቡርቅርቅ አለባት። ቲናም እውነት መስሏት ፈገግ አለች። ዳኒ ግን እያታለላት ነው፣ ይህንን በፍጹም አታቅም። ይገርማል። ዳኒ በስተመጨረሻ ለአባባ በምን አይነት መልኩ ይፈታው ሆኖ የሚለውም በቀጣይ የምናይ ይሆናል። ውድ የትርሲት ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። በቀጣይ ፓርት እስከምንገናኝ ሰላም ለሀገራችን።